ወይዘሮ ሚላት እንግዲህ ተንበርክከው አቶ ኖላዊን ይቅርታ ጠይቀዋል ማለት ነው። ምክንያቱም ማን ይንገር የቀበረ ማን ያርዳሽ የቀበረ እን ማን ይንገር እውነቱን የሚባለው ነገር አለ አይደለም። ስለዚህ ከአቶ ኖላዊ ትክክለኛው መረጃ በመገኘቱ በተደረገው ነገር ሁሉ ይቅርታ በመጠየቅ ጉልበታቸው ላይ ተንበርክከዋል ማለት ነው። ሀንየም በጣም ተደስታለች። ይህንን ዘዴ የሚያመጣው እንግዲህ የሰላምዬ አባት ነው። የሰላምዬ አባት እንግዲህ እንግዲህ ልጅቷን እንድናስጨንቃት አንችልም። ስለዚህ ወላጆቿ ሁነው ያሳደጓትን ሰዎች ቀርበነ ስለነበረው የሕይወት ታሪኳን እሳቸው ጋር መስማት አለብን ሲሉ ሀሳብ አመጡ። ሰላም ይህም አባትና እናቷን አስታርቃለች ማለት ነው አባትና እናቷ እንዲታረቁላትና ሰላም እንዲወርድ ያደረገችው መንገድ በጣም ደስ ይላል ስለዚህም ቁጭ ብለው አልጋ ላይ አንድ ላይ መመካከር ጀምረዋል ከዛም እንግዲህ ምን ይሻላል ይሄ ነገር አንቺ እኮ ልትረጃ አልቻልሽም እያለ ሲናገራት ከዚህ ሁሉ እንግዲህ ልጅቷን አታጨናንቂያት ወላጇን እያሳከምኩላት ነው ብለሽ የለም ማለት አዎ ስትለው እንግዳማ የሚታከሙበት

ሁኔታውን ከምን ተጀምሮ እንዴት እዚህ እንደደረሰች ታሪኳን በሙሉ እንዲያጫውቱን እንጠይቃቸው ሲላት እሺ ብላ ወይዘሮ ሚላትም ወደ ሆስፒታል ሄደች። ሀንየ ግን አባቷ ይህን ታሪክ እንዳይሰሙባት የፈለገችው አባቷን ዶክተር ስላስጠነቀቃት ነው። ጭንቀት አያስፈልጋቸውም፣ የሚያስጨንቅ ነገር አትንገሯቸው ስላሏት ያን ነገር እየፈራች ነበር እንደዚህ የምትለው። ግን ይሄ ጭንቀት ሳይሆን ደስታ ነበር። በእርግጥ አንዳንድ ጊዜ ሰዎችን ደስታም መጥፎ ቦታ ስታብዛትም የሚደርሱ ሰዎች አሉና ያን ሁሉ ፍራቻዋ ነው። እንግዲህ፣ አሲርም ለምንድን ነው የች ልጅ ህይወቴን ቀማቺ ነው እንጂ ያልሽኝ? የመስቀሉንና የፎቶውን አለመንገርሽ ለምንድን ነው? ይሄንን እንዴት አትነግሪኝም እያለ እሱም በጣም አሁን ከጎኗ ላይ አይዞሽ፣ እኔ እያለሁልሽ ምን የምትሆኝው ነገር የለም እያለ እያበረታታት ነው። ሰላም ወደ ቻናሌ፣ የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሼር እያረጋችሁ አበረታቱን። አይከፈልበትም ላይክ እያረጋችሁ

ቀጣይ ኖላዊ ኔዘንላችሁ ማ ነው። ሀኒቾ እያሸነፈች እየሄደች ነው። እርግብ እየተርገበገበች ትገኛለች። ከነስሟ እርግብ እዛው ትርገብገብ ባዮች መከራዋን እያየች ነው። በመግባት በመውጣት በመጨናነቅ ላይ ናት። እንግዲህ የሰላም የአባትም ዶክተሮቹን አስጠንቅቀዋል አንድም አይነት ስተት ሊፈጸም እንደማይችል ነግሬያቸዋለሁ ብሎ አስጠንቅቆባታል። እሷ ግን በጀርባ በር እየገባች አሁንም የማታደርገው ነገር የላትም ገንዘብ ለመስጣት እየጣረች ትገኛለች ሆኖም ግን አይሳካላትም አሁን አቶ መስፍን መምጣት ነው የወይዘሮ ባዩሽ መጋለጫ ሆኖ ጭንቀት የከተተባት ወይዘሮ ሚላትንማ በምንም በምንም እያለች ስታታልላትም ትኖረ ኑራ ነበር። አሁንም ትረዳተኛለች ብላ ሙሉ ለሙሉ አምና ነበር። የአባትየውን መምጣት ግን በፍጹም አልገመተችውም ነበር። ይህ ነው ያደናገጣቸው። እርግብ በአሁኑ ሰዓት በሁላቸውም ዘንድ ቦታን አላገኘችም። ሰላምዬ ደጋግማ ሀንዬ አይዞሽ ብላ ከዛ እንግዲህ ወደ አባቷ ቤት እንደሚሄዱ ስትነግራት፣ ኧረ ሰላምዬ አባቴ እንዲያምብኝ አልፈልግ ምን ውሸ ታሪክ አይደለም እውነተኛ ታሪክ ነው የምናገረው እኔ መቼ ያስጨነቀኝ ብለሽ ነው እኔ እኮ አሁን ያስጨነቀኝ እናንተ እውነተኛ ቤተሰቦች መሆናችሁን አውቄያለሁኝ ግን የአባቴ ነገር ነው ያስጨነቀኝ እንዴ ምን ያስጨንቀሻል የአባትሽ ነገር እንዴ ከማንኛችሁ ልሆን ነው ከአባቴ ወይንስ እስከናንተ ልሆን ነው ብላ ስትላቸው ስትላት እንግዲህ ምንም የሚያስጨንቅሽ ነገር የለም እኛ እኮ ሰው የራበንን ሰው ብዛት እንፈልጋለን መቼ ብዙ ሆንና ከኛ ጋር አባትሽ እንደ አባታችን ሆነው ይኖራሉ እንጂ በፍጹም ሌላ ቦታ አይሄዱም። አንቺም ከዚህ በኋላ ወደ ወሎ አትሄጂም ከአባትሽ ጋር። ይህ ሊያጨናንቅሽ አይገባም። እውነትሽን ነው ሰላምዬ። አባዬ እስከ ዘላለም እናንተ ጋር አብሮኝ ይኖራል አለቻት። አሁንም እሳቸውን ነው አባዬ እያልሻለሽው አለቻት ማለት ነው። አዎ በፍጹም ይቅርታ አድርጉልኝና አባዬ የሚለውን ነገር ልነፍገው አልፈልግም። ምን ቢሆን ከልጅነ ነቲ አፌን ፈትቻ አባ እያልኩ ጠራሁት፣ አቶ ኖላዊን ስለሆነ አለችኝ። ችግር የለውም ሁለቱንም አባቴ ማለት ትችያለሽ፣ ምንም ነገር ለውጥ አያመጣም። ምላሴ በጣም የተጨናነቀ ይገኛል። በተለይ ምላሴ ሲጨናነቅ ሕመም ስለሚፈጥር ብዙ ጊዜ አሁን ከሱ ነገሮችን እያራቁት ይገኛሉ። ትኩረትህም ወደ ትምህርት አድርግህ። ይህ እንግዲህ ሀናም ሆነች እርግብ ሁሉም ለእኔ አንድ ናቸው ብለሃለሁ አለው አባቱ። አዎ አለ። በቃ ስለዚህ ሁለቱም የመቀበል እንትን ስላለ አንተ ምንም እዚህ ጋር ትኩረት አድርገን መጨናነቅ ሊኖርብህ አይገባም፣ ሲል አበረታተው ከዚህ ነገር አወተውታል። አሁን በጣም እየተናደደ ያለው ለምን ይህን ነገር እስካሁን ሳትነግረን እዚህ ድረስ ድብቅ አረገችው እያለ ያለው አሲር ነው። አሲር እንግዲህ ከዚህ በኋላ ወንድሟ ነው አይደለም አቶ ኖላዊን አሲርን እንዴት ብዬ ነው ምርቀው የሚል አስተሳሰብ ግን አሲርም ከዚህ በኋላ በእሷ ምክንያት ከጥሩ ቤተሰቦች ጋር ሊዛመር ነው። አንዳንድ ጊዜ እኮ አንዳንድ ነገሮች ከጥሩ ነገር ይዘ ይመጣሉ። እንግዲህ አቶ ኖላዊ አሲርን ከመጥፎ ጸባቡ አስወግደው እንግዲህ ዛሬ ለዚህ ያበቁት እሳቸው ናቸው። አሁን ደግሞ ሀናዬ እድለኛ ናት የሚሉት ነገር አላቸው አቶ ኖላዊ። አሁንም በእሷ እጣ ፈንታ እንግዲህ ጥሩ ቤተሰብ ተቀላቅለው ጥሩ ህይወት ለመኖር አቅደዋል። በጣም ደስ ይላል። አቶ ኖላዊ ወደ ተኙበት ሆስፒታል ያመሩ፣ ሁላቸውም ሰላም አሉ። አንቺ ነሽ እንዴ ሀንየን የምታሰሪያት? ከዚህ በፊት ግን ያየሁሽ መሰለኝ ሲሉ ጠየቋት። አዎ የተያይተን ነበር ስትላቸው፣ አሲር አንገቱን ደፋ። ምን ነው ይሄ ልጅ አስታወስኩት አሉ እኮ የዛ ጊዜ እኮ ስልክሽን ሲመነትፋችሁ እየተቀበልን የመለስንላችሁ ናችሁ። አዎ ከእንደዚህ አይነት ስነ ምግባር ያለ ቤት ያደገች ስለሆነች ነው። ሀና ምንድናንተ ሆነ ያደገችው ስትተናገረች፣ እኔ በህይወቴ የሰው ገንዘብ እጸየፍ አለው አሉ አቶ ኖላዊ። ትልቁ ነገር በሃይማኖቴ ጠብቄ በሃይማኖቴ ለምኝ የምኖር ነኝ። ሀንየንም ሲቸግራት ወደ ቤተ ክርስቲያን ሂዳ እንድትጸልይ ነው ማደርጋት እንጂ ሌላ ነገር ምንም አታደርግም፣ አሉ። አዎ እኔ ኮ በፊት ራሱ አንቱን ማሳከም ፈልጌ ነበር። ግን አንቱ ስትድኑ ሀንየን ይዘውብኝ ወደ ደሴት ሄዳለሁ ብዬ እጨንቅ ነበረ። ደዛ ነበር ችላ ብዬ የነበረው አለች እና አንቺ ልብሽ ነግሮች ነበር ልጅ እናት ልጅሽ መሆንሽ በፊት በፊት እንደዛ እያልኩ ነበረ። በቃ ይቺ ልጅ የሆነ ነገር ላስወጣት ከስራ እያልኩ ራሱ ተናድጀባት፣ ራሱ ስጨነቅ ያሳድረኛል ነበረ። አሁን ግን ይቺ እርግብ ከመጣሽ ጀምሮ ነገሮች ተዛቦብኝ፣ ታሪኩን በሙሉ የያዘችው እሷ ሆነችብኝ። እንዴት እንዴት እንዴት ነበር ታሪኩ ሲሉ ጀመሩ። እስኪ የኛን ታሪክ የእርግብን ከመንገራችን በፊት የእርስዎን እንዴት እንደነበረ ሀናን ያገኘኋት ታሪኩን ያጫውቱኝ አለች። ታሪኩን አንድ በአንድ ከአክሱም እንዳገኟት እና አክሱም ላይ ደግሞ ወርቃ ድንጋ መጥቷት የማስታወስ ችሎታ እንደሌላት ከዛም እንግዲህ መኪናቸውን ለሌላ ሾፌር መልሰው ሆስፒታል ሲያሳክሟት እንደከረሙና ከሆስፒታል ስታገግም ወደ ሀገራቸው ይዘው እንዲገቡ ፖሊስ ስለፈቀደላቸው ወደ ደሴ ከተማ ወስደው እንዳሳደጓት እና መጀመሪያ ያነሷት ፎቶግራፍ እንዳለ እና አንገቷ ላይ መስቀል እንዳገኙ ነገሯቸው። ግራ ገብቷት፣ ወይዘሮ ሚላት ተፋጠጠች። ከዛ አለች ማለት ነው። ከዛማ እኔም ሱሰኛ ነበርኩ ከሱሴ ነፃ አውጥታኝ እሷ ሲሆን ኃላፊነት ለማሳደግ ስል አንድ ቄስ ያደራል ልጅ ለወደፊት ተጠቅመሃል ላይ ሲሉኝ እሺ ብዬ እሷን አስተማርኩ። በውጤቷ ጎበዝ ተማሪ ስለነበረች እንግዲህ የጤና ሙያ ተመረቀች። በጤና ሙያ እየሰራች ኤልያስ የሚባል ልጅም ተዋወቀች። እኔም በጠና ታመምኩባት። ኤልያስም እዚህ አዲስ አበባ አማቀዋለኝ ሂደው መታከም አለበው ብሎ እንግዲህ ሸኘነ። ስንመጣ ደግሞ አሲር ስርካችን ሆነ። ተፈነ ለእናንተን ብቻ አደለም የሆነ ተፈው እኛንም ነው ሲሉ አጫወቷቸው። ከዛ በኋላ እንግዲህ እዚህ ይህን ለማሳከም ስትል እናንተ ጋር ገባች አሏቸው። ግን ሰራተኝነት መሆኑን ስላልተናገረቻና ተጨንቃ ነበረ። ግን ያው የሰራውን ነገር አልገለጹም። ደግነት ሁላቸው እና በዚህ አይነት ሲነግሯት ወይዘሮ ሚላት ጉልበታቸው ላይ ወድቃ ይቅር በሉኝ ማሩኝ አለች ማለት ነው። እኔ ስቲ ቅርብ እየሻለው ሳልሞት በሕይወቴ ሀንየ ወላጆቿን ማግኘቷ ትልቅ ደስታዬ ነው። እኔ በጣም ደስተኛ ነኝ። አሁን በምድርም ሆነ በሰማይ ነፍሴ ታርፍልኛለች ብለው ተደሰቱ እና ይህ ነው ታዲያ ይችኛዋ የምን አይነት ታሪክ ነው ይዛ የመጣችው? ስትል ተናገር አለ። ሀናዬ ደግሞ እኔ እኮ ወይዘሮ ባዩሽና ሀና ነጠላ ለብሰው ሲመጡ አግኝቻቸዋለሁ አንድ ላይ ስትል ዱብ ዳውን አወረደችው። ወይም መንገድ ላይ እና አላልኩሽም፣ ማላልኩሽም አለ አቶ መስፍን። ይሄ የባዩ ሴራ ነው እኮ ብዬሻለሁ፣ አንቺ ግን ባዩሽ ሙሉ ለሙሉ ታምኛታለች፣ እሷ ግን ለአንቺ ተንከሲስና መቀኛሽና ሲሉ ነገባት። ከዛ በኋላ ዓይኗን አፍጠጠችባቸው። ወደ ባዩሽ ተዙሯል። አሁን ባዩሽ አለቀላት። እንግዲህ ቀጣይ ምን ይመጣል አብረን እናያለን።